ይህንን ይመስላል። ጥያቄ ካላችሁ ጠይቁም። ሁልጊዜ የምንመክረው ይህንን ነው። አብራችሁናችሁ ስፖርታችሁን

ሙሉ ነው ይበቃል። ነው የመጨረሻው በርበሬ ተፈጭቷል። ሁለት ሶስት አራት አምስት ፓውንድ አያችው በርበሬ በአዲሱ በርበሬ። ነገ የምቀበለው እንግዳ አለ በአዲሱ በርበሬ

ትናንትና ክፉ ነበረ መኖሪያዬ የማዳኑ ቀኑ ደረሰ የጌታዬ፣ ራቁት ሸፍኖልኛል በምህረቱ፣ ምግቤ ሆኗል ስሙን ማወደስ በየለቱ ምስጋናን ስራዬ በዘመኔ በእድሜ ለዋለልኝ ውለታ መልክ ትናንት ጥሩ አልነበረም ህይወታችን። ትናንት ጥሩ አልነበረም ኑሯችን። ዛሬ ጥሩ ነው ደግሞ የተሻለ ይሆናልና፣ ይህም መዝሙር በጣም ጋብዣችኋለሁ።

ምን አሳያቸው ላላዩት? አያቸው በደንብ እናስታችሁ እና በደንብ ከእዚህ በርበሬው ተፈጭቷል። በርበሬያችን ተፈጭቷል። ትናንትና ክፉ ነበረ። ኖ ሞር ከኢትዮጵያ በርበሬ ማስመጣት እንግዲህ ይመስላል። እንግዲህ ቤተሰብ ቀኑ ደረሰ። የጌታዬ ሚጥሚጣ ነው

ያ ግን ነገሩ ሌላ፣ ደግሞ እኮ ምጥንም ይፈጫል። ምንና ምን ሆነ ምጥን በርበሬ አርግን አንድ ላይ ሽሮና በርበሬ

ዋው ኦ ማይ ጋድ! እንዴት ደስ እንደሚል ታላችሁ። የሚገርም ማስተር ከለር እንትን ያለው ሁሉ ነገር ነው ያለው። ጨው ማላ ትንሽ ይፈጨ። አሁን ሁለት ላይ አድርገውና አንድ ላይ በቃ ያየ ነው። ሁለት ላይ ብናርገው ብዙ አይደለም። ይሄ ማጥበቂያው ነው እንዳይከፈት ሁለት ላይ ዋው በደንቦ ነው። አያምርም? ደግሞ ሲበላተዋለች። ካሁን በኋላ ምንደምትሆኝ? ሚጥሚጣ በላ ስል ነው ማውራም ስል እኔ በተገኘው ነገር ነው ሚጥሚጣ የምበላውና በጣም ነው የምወደው። በርበሬ የማዘጋጀት ሳስብ ሚጥሚጣውን ብዬ ነው በእውነት። ያው ሚስቴን ጠይቁ ምን ምን ላይ ይበላለን። ኬክ ላይ ኬክ ላይ ሚጥሚጣ ተጨምሮ መብላት አስቡት። እንግዲህ ሽሮና በርበሬያን ጥሉኝ። ተመልከው ኢትዮጵያ እራሱ ሞር ኦር ገር ማትመጣው ሚጥሚጣ ነበር። ተገላገል እድሜ ለማን ክር ላይ በጣም መሞከር ደስ የሚለኝ ነኝ ከልጅነቴ። ግን ሴፍ አም ሴፍ ሴፍ በመሆኔ ደግሞ ብዙ ነገር እመራመራለሁ። ከዚህ ቀደም ብዙ ሰዎች ያስታውሳሉ። አሪዞና ፊኒክስ ላይ እንደዚህ ብዙ ነገሮች አስገቢ ማን ነው ጥያቄ ካለ ሚጥሚጣ ነው። ሚጥሚጣ ነው ወይስ ሚጥሚጣ በርበሬውን ጨርሰናል። ሁለቱም አስገባሹ እናሳያችኋለን። ከለሩ ራሱ ለውጣለሁ። ዜምጭዬ ሚጥሚጣ አለች ፍጭ ወፍጮ ጊዜና የባልየው ያው እዚህ ጋር ያለውን ላሳያቸው። ያው ክዳኑን ላይ ያለውን የሚጥሚጣ እንትኑን ተመልከቱት። በእውነት ከደሩራቱ በጣም ነው የሚያምረው። ያው ወፍጮ በጣም ነው የሚፈጨው ደስ አድርጎ። በቤታችሁ በቤታችሁ የምንለው ለዚህ ነው። ማስተር ከለር ነው ይመስለ። በጣም ነው የሚያምረው ቆንጆ የሚጥሚጣ ነው። አንድ ቁጥር ድግም ነው

ላ የማዳነው ቀኑ ደረሰ። መብራት የለም፣ መብራት ሄደዋል። ወፍጮው የለም ቀረ ያጂሊን ቀጠሮ ሚጥሚጣ ለማምጣት ቀረ። ኢትዮጵያ ዚ ዳላስ ቴክሳስ ያላችሁ ከዚህ በኋላ የምትመገቡት የኛን በርበሬና ሚጥሚጣ እንዲሁም ሽሮ እንስጠብቁን። ይህ ለቴስት ነው። ትራ አርገናል። አሁን የስ ጎድ አሁን በቃ ሁ ዋው ቆይማ ማንኪያው የተሻለ ብሩሽ አለ ደሞ እጅሽ እንዳትወግኝ ሁላችሁም በዚህ መልኩ በርበሬና ሚጥሚጣችሁን። ለባሎች መቼም እንትኖኝባቸዋለሁ። ባሎች አብኩ፣ ጋግሩ፣ ፍጩ፣ አስፈጩ ሚስቶቻችሁን አግዙና ኑሩ።

እንት ላስቲክ ግላቡ አያችሁት? ከለሩን ራሱ እንዴት እንደሚያምር ነው እዚህ ጋር። እሺ ጥያቄ አላችሁ? ይኸው በርበሬው፣ ይሄው ሚጥሚጣው። አያችሁት? ከለሩን ራሱ አያችሁት? ይኸው በርበሬው ሀኒ የምትያቸው ነገር አለ። እስቲ ጊዜ ላይ እንግዲህ ጉድላክ ኤቭሪዋን፣ ሁላችሁም በቤታች ውስጥ አዘጋጅታችሁ ተጠቀሙ። ውጭ ያላችሁ በአጠቃላይ ቀለል ባለመልኩ እራሳችን አዘጋጅተን የምንፈልገውን ቅመም ጨማምረን እንደዚህ አዘጋጅተን ብንጠቀም የተሻለ ነው። ከሀገር ቤት አምጡልን ማለቱም ከባድ ነው። ሰርቶ ሊቀውም ሰው ለሱም ይከብዳል። በጣምም ውድ ነው። ስለዚህ ራሳችን አዘጋጅተን እንጠቀምናለን። ስለተመለከታችሁን እናመሰግናለን። ቴንክ ዩ አቴጅ ቆ እዚሁ ጋር ግዴታ ይህን ለማዘጋጀት ሼፍ መሆን አይጠበቅባችሁም። ነገር ግን እኔ አጠገቧ ባልሆን ይህን ነገር ለማዘጋጀት አዲ እንደማታስብ ባለፈው ነገራቸው ያለች እኔም በሆን ላጤ ሆኜ ሲኖር ላይመቸኝ ይችላል። አላውቅም። እንደዚህ ቤት ኖሮኝ የራሴ ቢሆን እንደምሰራ አስባለሁ። ትንሽ ጎበዝ ነኝ። ነገር ግን በትዳር ላይ ስትሆኑ ደግሞ ይበልጥ ይበልጥ ይበልጥ ሁሉን ነገር ነው ትራይ የምታደርጉት። እኛ እንጀራ እንደዛነን ያስተማርን ነው። ይሄ ሁላችሁ አሁን ሚጥሚጣና በርበሬ ያዘጋጀ እና አንድ ነገር መናገር የምፈልገው በብዙ ነገር አብራችሁ ስትሆኑ ብዙ ነገር ማድረግ ትችላላችሁ። ብዙ ነገር በተግባር እንደዚህ ለማሳየት ደግሞ ትችላላችሁ። ጀስት እኛ አሁን እንደምናሳያችሁ ፍቅራችንን፣ ትዳራችንን፣ ቤታችንን፣ ሕይወታችንን ሁሉ ነገር ኪፕ ለማድረግ በትግል ውስጥ ነው። ዝም ብሎ አይመጣም እንዳይመስላችሁ። በትግል ውስጥ ግን እግዚአብሔር ረዳችኋል። ይህ ፍቅር ለዚ ታችሁታል ነገ ተበትኖ ልታዩ ትችላላችሁ፣ ምናምን ግን እሱ አይደለም መሰረቱ እንድታቁት ፈልጌ ነው። በቃ በተቻለን አቅም እንደዚህ ለመኖር እያደረግን ያለውን ጥረት እንድታቁት ነው። ከዛ ውጭ ግን በቅርቡ በዚህ በቴክሳስ ዳላስ ያላችሁ የእኛን በርበሬና ሚጥሚጣ የምታገኙ ነው የሚሆነው። እሱም መንገድ ፈልጋለሁ። ምንም በደንብ አድርቁት ቅመሟለሁ ሁሉ አለ። ይኸው ከለሩ እንደምታያት ነው። በጣም ነው የሚያምረው በጣም ጥያቄ ካላችሁ እንቀብላለን። ፕሮግራማችን በዚህ ይቀጥላል። ያው መቅመስ ይቻላል። ያ አብላለች ዜምች እንግዲህ አንድ ቀን መጠሽ አብረን እንበላለን። ያ ይሄን ነው። ምናልባት ደግሞ ከዚህ በኋላ ደግሞ ትራይ የምናደረገው የምንሞክረው ሽሮን ነው ሽሮን ነው የምናደርገው። በረከት ምን አልክ? በሚቀጥለው ማር እናመርታለን። በጣም ሲምፕል ነው ማር ነቦቹን ቀፎውን እዚህ አድርገ በስርዓት ነው እናደርጋለን ብለን እናስባለን። ለዩቲዩቡ የቀረጽ ነው ላይ ለዛሬ እዚህ ላይ እናበቃለን። እናንተ ጋር እንመለሳለን። ሰላማችሁ ብዙ ይበል። በዩቲዩብ ቻናላችን በቀጥታ ስርጭት ወደፊት የምናዘጋጅ እና የምናቀርብላችሁ ይሆናል። አዲ ለዩቲዩብ ቻናል በአዲስ ቲቭ ቻናል ላይ እንለቀዋለን አዲስ ቲዩብ ዋን ዋንን፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንላለን። እናመሰግናለን። ሼፍ መስ አዲስ ዩቱብ ቻናል ነው፣ ሁለት ነው ቻናሉ። ስለምትረሳናት ተብረዱበት። ሼፍ መስ አዲስ ዩቱብ ቻናልና አዲስ ቲዩብ ዩቱብ ቻናልን ሰብስክራይብ አድርጉ። ከኛ ጋር ሆናችሁ ሙያ መማር የምትፈልጉ በቤታችሁ ሁሉንም ነገር ማድረግ እንደምትችሉ እዚያ አሜሪካ ያላችሁ ሰዎች መንገር እንፈልጋለን። አውሮፓ የትን ቦታ ላይ ጠላ መስራት ይፈልጋሉ? አማክሩን። ጠጅ መጣሊ ይፈልጋሉ? አማክሩን። ሌላም ሌላም ሌላም ሌላም፣ በአጠቃላይ የሚያስፈልገውን ነገር ለምግብ፣ ለመጠጥ የሚያስፈልጉ ነገሮችን ጠይቁን። ዩቱብ ቻናላችን ላይ ለመጫን እንሞክራለን። ተሰላይም በማየት ያው አይዲያ ሼር ማድረግ ይቻላል እና ይህን ይህንም። ሰላም ያገናኘን። ሰብስክራይብ አድርጉ ዩቱብ ቻናላችንን።